ወይኔ እኔ ዛሬ ማለት ነው፣ ሁለት ቦታ በጣም ባሪፍ ነገር ነው። ኢትዮጵያ ተለቀን አይተዋቸዋለሁ። ሶስተኛውን ደግሞ ማለት ነው አንድ የቲክቶክ

ሸይሙን ይባላል አንቺ ራስሽ ለአንድ ሰው ወገን ዛሬ እኮ ለቀዋል ቪዲዮ ደስ የሚል ብታይ በፈገግታ ምናምን የሆነ ብሎ ሊያስታጠቃቸው ቦስ ሊያስታጠቃቸው ነበርና ገና የሃይሚን አለባበስ ሲያይ ብሩኬ እየሳቀ በጣም ኪዩት ና

ለምን አክት እንዳበዛላ? ቅብሶስ ሞ ወይኔ ዛሬ ደሞት በጣም አታምራለች። እኔ እሱ እራሱ ወንድ ልጅ ሆኖ ገና ስታዩ ገና ሳያት ታሳሳዋለች። እና ሰው እኔ እፍረት ወንድ ልጅ ሲያፈር እንዲህ ነው እንዴ ወይስ ምንድን ነው? እኔ ግራ ገቦኝ እኮ ጌታ። ግን ያው አንድ ነገር ደስ ያለ ምንድን ነው፣ ተናግሯቸው ነበረ እንዳታደርጉ፣ ሃይሚ እንዳትናገሯት ምንድነው ይሄ አክስ ደቧት መሰለኝ እንዳትናገሯት ምናምን ብሎ ተናገረ። በይዛ ወይ ግሩፕ ቲክቶክ ላይ የሚያወሩ ሰዎች አሉ፣ ነው እዛ የተናገረውን እሱ ሚዲያ ላይ ወጥቶ የተናገረው እና ቲክቶክ ላይ የተናገሩት ዘሴም ሆነብኝ፣ ታውቃለህ ግን። እና እኔ እሱን ቢያደርገኝ እዚህ ቲክቶክ ላይ ሚዲያ ላይ መጠች ህዝብ፣ ፒፕል፣ ይሄ ሁሉ ፒፕል እያለቀሰ እየወደደን መናገር ይችል ነበረ። ግን ከእሱ ራሱ የማይጠበቅ አንዳንድ በካምፓኒ አለ በግል አይዲ ም አለ በግል አይዲ ከሆነ በግል አይዲ ሁለት ዓመት አለ ስራም አለ። በካምፓኒ ከሆነ ካምፓኒ ፕሮቫይድ ማድረግ ይዛ አለ። ኢክስ ኢንቦክስ አድርግልኝ፣ ኢንቦክስ አድርግልኝ ለሽ ምናችሁ ማገን ያው ደስ የሚል ነበር። ግን ያው አሁንም እየተጣበቀ እየተታረቀ አይመስለኝም። እሱ ዳኒ ጋር ጆፍ ይጥሏል መሰለኝ። አንቺ ኬክ ደስ ቆርበሽ ምናምን ያለ ወደ ኋላ ነው የሚመለሱት። ያስጠላል። ደውዬለት ነበር ግን ስልክ አልመለሰልኝም። አላውቅም። እሱ ጭራሽ እኔ ባለሥራ ነኝ፣ እኔ መኪና መግዛት እችላለሁ። መኪና ተከፋፈሉ፣ መኪና ተከፋፈሉ ብሏቸዋል። መኪና

እና እሱ ይቅርታ መጠየቅ አለበት። እግዚአብሔር ይመስገን ሃይሚ ትመለሳለች። እሱ ይቅርታ ዝቅ ማለት መሸነፋ ቃደዊ ረ ፍቅር ምን እንደሆነ አይገባውም። ረ ረሚሚ ምን አቦት ይላል። እኔ እራሱ አይገባኝም። ምን ማለት ነው የሚያር እኔ ተመታሽ? እኔ አልተመታሁም። እኔ በነገራችን ላይ ስለ ፍቅር ሰዋላ ደስ ይለኛል። ለዛው ፍቅር በማዓዛ ሲወራ ሪሊዮን አፍቃሪ ካለ ወይም ተፈቃሪ ካለ ይሟጀር ሶ ለዛ ነው እንጂ እኔ አልተመታሁም። እና እኔ መሰለህ በጣም ደስ የሚል ነገር ቦታ ወስዶ በቀይ አበባ ምናምን

ለምን እንደሆነ ታውቃላችሁ? ፍቅር የሚያውቅ ይቅርታ አልልሽማ ዛሬ እራሱ ዝቅ ማለትን አይፈልግም እና ይቅርታ ማለትም አልፈልግም እና ፍቅር የሚያውቅ ከሆነ እሷን እራሱን ብቻ ዛሬ እንዳየኋቸው ከሆነ ትናንትና መንዳዩ ፍቅር አለባቸው ሱ እሷን ብቻዋን ይዛ ሄዶ ይቅርታ ጠይቀው ደስ እንደሚል ዝግጅት አድርገው ከዛም ፒፕላ ወጥቶ ሁለቱ ወይንም ይቀዱ ኢቭን እራሱ ወይንም የሚጠጣም አይመስለኝም፣ ወይንም እራሱ የሚወደው አይመስለኝም። ለምን እንደሆነ ታውቃላችሁ? ፍሬሽ ነው ግን

ለፍቅሯቸው ውድ ሚዲያ ላይ ሲያወሩ አይቼ አላውቅም። እንደተፈጠሩም ሲያወሩ አይቼ አላውቅም። እሷ ግን ኦሬዲ ቤተሰብ ሆናለች። እሱ ቤተሰቦቹ ቤት ዳቁ ዶሮ ሰርታለች። በጣም ደስ የሚል ላይፍ ነው የሚያሳልፉት። እሷ ቤት ሲሉ እናቱ ትወደዋለች። እሷን ቤት ስት ደግሞ አባቱ በጣም ነው የሚወዱት። ፋሚሊ ለፋሚሊ ኦልሬዲ እኮ ተገናኝተዋል። ይ ነው ቢያንስ ይሄንን ቲንክ ቢያደርጉ ኖሮ ይሄ ሁሉ ነገር አሁን ሃይሚ መሸነፍ ትችል ነበረ። ግን ደግሞ እሷ እያማረባት ነው የመጣ እዚህ ሚዲያ ላይ ትዘፈጀጥ